ይህ የአራተኛ ክፍል የሂሳብ ትምህርት ነው። መልመጃ ሁለት መልመጃ ሁለትን ስንሰራ ከዚህ ቀደም ብሎ ያለ ቪዲዮ ለአራተኛ ክፍሎች የፓተርን ማጠቃለያ የሚል ስለ ፓተርን አመሰራረት የሚያሳይ ቪዲዮ እሱን በደንብ እንድታዩት በደንብ እጋብዛለሁ። እሱን ከጋበዝኩ በኋላ እሱን ካያችሁ በኋላ ወደዚህ መምጣት ይኖርባችኋል። በቀጣይም ቪዲዮ የጀመራችሁ ከሱዚህ በፊት ያለውን አሁን እንዳልኳችሁ እሱን ካላያችሁ እሱ እንድታዩ በጥብቅ አሳስባለሁ። እሺ፣ የመጀመሪያው ሁለት ምስሎች አሉ፣ ከዚያ ሶስት ምስል አለ፣ አራት፣ አምስት፣ ስድስት ያለ ይቀጥላል ማለት ነው። አሁን ቀጣዩ ሰባት ነው የሚሆነው ማጠቃለያ ስንሰጥ አንድ እየጨመረ ከቀድሞ አንድ እየጨመር ነው መሄድ ነው ማለት ነው። አሁን ችግሩ ምንድን ነው? ሰላሳኛው ስንት እንደሚሆን ተናገሩ ነው ቢሆን ኖሮ ይህንን ለመናገር እጅግ አስቸጋሪ ነው የሚሆነው። ስለዚህ እንደነዚህ አይነቶችን መፍትሄ ለመፍጠር የሚሆን መድኃኒት አሁን ያልኳቸውን ቪዲዮ እንድታዩ ነው። ኢኒዌይስ እሱን እዩትና በዛ መሰረት ስሩት ብዬ እንዳላልፍ ብቻ አንድ ሁለት ለመስራት እሞክራለሁ። የመጀመሪያ ሁለት ነች አይደል? ሁለት ከዚያ ሶስት የምትለዋን ሁለት ሲደመር አንድ ብዬ ጽፋታለሁ። አራት የምትለዋን ሁለት ሲደመር ሁለት ብዬ ጽፋታለሁ። አምስት የምትለዋን ሁለት ሲደመር ሶስት ብዬ ጽፋለሁ። ስድስት የሚለውን ሁለት ሲደመር አራት ብዬ ጽፋለሁ። አሁን ከዚህ እንደምንረዳው እንግዲህ ሁለት ሲደመር ሁለት ሲደመር ሁለት ሲደመር ሁለት ሲደመር ሁሉም ጋር አሉ እና የፓተርኑ ማጠቃለያ ቁም እኩል ይሆናል እንላለን ማለት ነው ቁም እኩል ይሆናል። ሁለት ሲደመር እ ሁለት ሲደመር አሁን እነዚህ የምናያቸው እዚህ ጋር ይህች አራት ማለት ከተራ ቁጥሩ ይሄ የመጀመሪያው አንደኛው ነው። ይሄ ሁለተኛው ነው። ይሄ ሶስተኛ ነው። ይሄ አራተኛ ነው። ይሄ አምስተኛ ነው። አራት ሁለት ሲደመር አራት ትላለች። እና ስንት ቀንሰን ነው ምናገኘው ማለት ነው? አራት ማለት አንድ ስለዚህ፣ ቁምተራ ተራ ቁጥር ቁምተራ ተራ ቁጥር ሲቀነስ አንድ ይሆናል ማለት ነው። የፓርተኑ ማጠቃለያ ሁለት ሲደመር ቁምተራ ቁጥር ሲቀነስ አንድ። ሦስት ሰላሳኛ ቢባል እንግዲህ ቁምተራ ቁጥር ሰላሳኛ ነው። ሰላሳ ሲቀነስ አንድ ሀያ ዘጠኝ ሀያ ዘጠኝ ሲደመር ሁለት ሰላሳ አንድ እንደዛ ይሆናል ማለት ነው ይህን በዚህ ጫሳለን በተመሳሳይ መልኩ የሁለተኛው እዚህ ጋር ሁለት አለ እዚህ አራት አለ እዚህ ስድስት አለ እዚህ ጋር እዚህኛው ምስል ላይ ስምንት አለ ምንድነው ያደረገው ማለት ነው እሺ አንዴ ከለር ሊቀይርና ይችኛዋ ይችኛ የመጀመሪያ ሁለት ናት ከዚያ ሁለት ሲባዛ በሁለት ስድስት። ማት ደግሞ ሁለት ሲባዛ በሶስት ስምንት። ማት ደግሞ ሁለት ሲባዛ በአራት ይሄ። እሺ አንደኛ ተር ሁለተኛ፣ ሶስተኛ፣ አራተኛ። ሶ ሰላሳኛው ቢባል እንግዲህ ሁለት ሲባዛ እና ቀመራችን ምን ይሆናል ማለት ነው። እንግዲህ ቀመሩ የፓተርኑ ማጠቃለያ ቁም እኩል ይሆናል ሁለት ሲባዛ ቁም ተራቁጥር። ድርገምላችሁ ሁለት ሲባዛ ቁም ተራቁጥር ሰላሳኛውን ተናገሩ ብንል ብላችሁ እንግዲህ ሰላሳ ሲባዛ በሁለት ስልሳ ይሆናል ማለት ነው። እንዲህ እያላችሁ የሀመር ውሃ ላይ የመጀመሪያዋ ምስል ስንት ነው ያላት? አራት የመጀመሪያ ምስል አራት ይዛለች። አንድ ሁለት ሶስት አራት አምስት ስድስት ሰባት ይቺ ሰባት ይዛለች። አራት ሰባት። አንድ ሁለት ሶስት አራት አምስት ስድስት ሰባት አስር ይዛለች። ይች ደግሞ ስንት ስንት እየጨመረ ይሄዳል? ሶስት ሶስት እየጨመረ የመጀመሪያው አራት ቀጣዩ አራት ሲደመር ሶስት ሶስት ቀጣዩ አራት ሲደመር ስድስት አሁን ሶስት ሶስት እየጨመረ መሄድ ማለት ነው ነው የቅርብ ቦታ ላይ ያለውን ለመንገድ ከሆነ ሶስት ሶስት እየጨመረ ሄደን ማግኘት እንችላለን። መቶኛው ስንት ነው? እሱን ለማግኘት ነው። እንግዲህ አሁን ምን ይሆናል ማለት ነው አራ ይቺ ሶስት ማለት ይቺ ሶስት ማለት ይሄ አንደኛ ነው። ይሄ ሁለተኛ ነው። ይሄ ሶስተኛ ነው። ስንት አራት ሲደመር ሶስት ማለት ቁም ተራቁቶ ሲደመር አንድ እንበለው። እሺ። ይችን ስድስትን ደግሞ ምን እንበላት? ሶስት ሲባዛ በሁለት። እሺ። አሃ፣ አሁን መጣልን ማለት ነው። እሺ። ስለዚህ አራት ሲደመር ሶስት ሲባዛ በሁለት። ይችሳ አራት ሲደመር ሶስት ሲባዛ በአንድ። እሺ። ይቺ ሳ ወደ ኋላ ስመጣ አራት ሲደመር ሶስት ሲባዛ በዜሮ ቬሪ ናይስ። ኦኬ፣ አሁን አራት ሲደመር ሶስት አራት ሲደመር ሶስት አራት ሲደመር ሶስቱ ሁሉም ጋር አለ። ከዚያስ አራት ሲደመር ሶስት ሲባዛ የምናበዛው ነው የሚለያየው። የምናበዛውን እንዴት ነው የምናውቀው ማለት ነው ቁምተራ ቁጥር ሲቀነስ አንድ። የስ ቁምተራ ቁጥር ሲቀነስ አንድ። ይቺ ሁለት ማለት ከዚህ ጋር አንድ ተቀንሳ ነው። ይቺ አንድ ማለት ከዚህ ጋር አንድ ተቀንሳ ነው። ይቺ ዜሮ ማለት ከዚህ ጋር አንድ ተቀንሳ ነው የምናገኘው። ይህ ማለት ቀመራችን አራት ሲደመር ሶስት ሲባዛ ቁምተራ ቁጥር ሲቀነስ አንድ። ምሳሌ አስረኛውን ንገረን ካላችሁኝ ስንት እንደሚኖረን ለማወቅ አስረኛውን አራት አራት አራት ሲደመር ሶስት ሲባዛ አስረኛው ነዋል ሶስት ሲባዛ ቁም ተራ ቁጥር አስረኛው ነው ሲቀነስ ስንት አንድ ዘጠኝ ሦስት ጊዜ ዘጠኝ ሃያ ሰባት ሃያ ሰባትና አራት ሰላሳ አንድ ነው የሚሆነው ማለት ነው ይህን ለእናንተ ሰጥቻለሁ ኦኬ አሁን ደግሞ ለሚከተሉት ፓተርኖች ደንቦቻቸውን ጻፉ ማጠቃለያም ስጡ ይላል አራት ስድስት ስምንት አስር አስራ ሁለት ምን እያለ ነው የሚሄደው አራት ብሎ ስድስት ሁለት ሁለት እየጨመረ ነው የሚሄደው ሁለት ሁለት እየጨመረ ይሄዳል ብለን ማጠቃለያ መስጠት እንችላለን የማጠቃለያ ቀመሩን ደግሞ ልክ እስካሁን ስንሰራ በነበረው መሰረት እንዴት እንደሆነ እንግዲህ እናንተ መለማመድ ይኖርባቸዋል ለላይ አምስት ሰባት ዘጠኝ ሁለት ሁለት እየጨመረ ይሄዳል ሀመር ውሃ ወይም ደግሞ ኢተጋማሾች ከአምስት ጀምሮ ያሉ ኢተጋማሾች እንላለን ይህ ደግሞ ከአራት ጀምሮ ተጋማሽ ቁጥሮች ማለትም ምንችላለን። እሺ፣ ሐመርኋ ላይ 2 4 8 16 ደብል ደብል እየሆነ ማለት ነው። ሁለት ሲባዛ በቁም ተራ ቁጥር ማለት ነው። እቺ ማለት ነው ሁለተኛው ተርም ላይ አራት ነው። ሶስተኛው ላይ ሁለት ሲባዛ በአራት አዎ እጥፍ እጥፍ እየሆነ የቀድሞውን እጥፍ እያደረግን መሄድ ነው። ይቺ በመጀመሪያ ስንት ነች? ሁለት ነች። ሁለት ጊዜ ሁለት አራት፣ ሁለት ጊዜ አራት ስምንት፣ ሁለት ጊዜ ስምንት 16። የቀድሞውን በሁለት ስናበዛ በዛ ቀጣዩን እናመጣለን ማለት ነው። እሺ በመቀጠል 1 3 6 9፣ ይሄ ደግሞ 3 3 እየጨመረ በቀድሞው ላይ 3 3 ሶስት ነበረች ሶስት እንደምርባት ስድስት ሶስት እንደምርባት ዘጠኝ ሶስት እንደምርባት 12 3 እንደምርባት 15 ማለት ነው። ከመጀመሪያው አጋጋ አይሆንም። እሺ ባዩሽ ቀጥሎ ያለውን የቁጥር ፓተርን ሰራች። 3 7 11 15 19 እሺ ከሚሉት ፓተርኖች ውስጥ ባዩሽ ከሰራቻቸው ፓተርን ጋር ተመሳሳይ ደንብ ያለው ለዩ አሁን ይሄምን እያደረግነው ሶስት ሶስት ብሎ ሰባት፣ ስንት ጨመረ? አራት ጨመረ። ሰባት እስኪ ለማረጋገጥ ቀጣዩኒ ሰባት ብሎ 11 አራት ጨመረ። እስኪ ቀጣዩኒ 11 ብሎ 14 አራት ጨመረ። 15 ብሎ 19 አራት አራት እየጨመረ የሚሄድ ነው የምንፈልገው ማለት ነው። ስለዚህ ምርጫሃ ላይ ምርጫሃ ላይ ሁለት ብሎ አምስት፣ ሶስት ነው የጨምረው። ተውትዬ በቃ ተበላሸ። ለላይ እንሂድ ለላይ ስንሄድ አራት ብሎ ስምንት አራት ጨመረሽ፣ ስምንት ብሎ 12 አራት ጨመረ። ስለዚህ ዛ አንሰሪዝ ይሆናል። እስኪ ሀምሮ ሐሳ አምስት ብሎ ስምንት አይሆንም፣ ተውት። ሶስት ነው የጨመረው። መላይሳ አንድ ብሎ አምስት አራት ጨመረ፣ አምስት ብሎ ዘጠኝ አራት ጨመረ ዘጠኝ ብሎ 13 አራት ጨምሯል። ሶ ለና መመልስ ይሆናሉ። በጣም አሪፍ። አራተኛ ለሚከተሉት ፓተኖች ደንቦቻቸውን ጻፉ፣ ማጠቃለያም ስጡ። እሺ ሀላ ያለችው ስንት ጎነ ሶስቶች አሉ? አንድ ወደ ላይ አንድ ወደታች እየሆኑ የተሰካኩ ጎነ ሶስት ጎነ ሶስት ጎነ ሶስት አንድ ሁለት ሶስት አራት አምስት ስድስት ሰባት ስምንት ዘጠኝ አለ። የመጀመሪያው ላይሲ እቺ አንድ ሁለት ሶስት አራት አምስት ስድስት ሰባት ስምንት ዘጠኝ እዚች ጋ ዘጠኝ ሶስት ተጎኖች አሉ። እዚህ አንድ ሁለት ሶስት አራት አምስት ስድስት ሰባት ስምንት እዚህ ጋ ስምንት አለ። እዚህ ጋር አንድ ሁለት ሶስት አራት አምስት ስድስት ሰባት እዚህ ሰባት አለ። አንድ ሁለት ሶስት አራት አምስት ስድስት እዚህ ስድስት አለ። ቀጣዩ አምስት ነው የሚሆነው ማለት ነው። አንዷን ማንሳት ያ ስለዚህ አንድ እየቀነሱ መሄድ ለላይ 21 17 13 እሺ ሀያ አንድ ብሎ አስራ ሰባት ያለው ስንት ቀንሶ ነው አራት አስራ ሰባት ብሎ 13 አራት ቀንሶ ነው 13 ብሎ ዘጠኝ አራት ቀንሶ ነው ስለዚህ አራት ቀንሰን ስንናገር ከዘጠኝ ላይ አምስት ይሆናል ቀጣዩ ማለት ነው ሰላሳ ስድስት ብሎ ሰላሳ አንድ ስንት ቀንሶ ነው አምስት ሰላሳ አንድ ብሎ 26 አምስት አምስት አምስት እየቀነሰ ነው ስለዚህ 16 ብሎ አምስት ሲቀንስ 11 ስድስተኛ የፓተርናቸውን ደንብ ቀዳሚውን ቁም አምስት በመጨመር የሆኑ ሁለት ፓተርኖች ስሩ ይላል። የፓተርናቸውን ደንብ ከቀዳሚው ቁም አምስት በመጨመር ለምሳሌ አንድ፣ እሺ ሶሪ አንድ ብዬ ጀምር ስድስት ቀጥላለሁ ማለት ነው ከዚያ አምስት ጨምርበት 11 ከዛ አምስት ጨምርበት 16 አምስት ጨምርበት 21 ሸጋ በቃ እንደዚህ እያሉ መሄድ ማለት ነው። ከቀዳሚው አምስት እየጨመርኩ ነው የሄድኩት። ከአንድ ላይ እዛ አንድ አይደለች ከአንድ ላይ አምስት ጨምርበት ስድስት ሆነች። ሶ ሶሪ እሺ አንድ ስጨምርበት አምስት ስጨምርበት 11 ሆነች። 11 ላይ 5 ጨምር 16 16 ላይ 5 ጨምር 21 ማለት አይደለ? ስድስተኛ የፓተርናቸውን ማጠቃለያ ቁም ሁለት ሲባዛ የቁም ተራ ቁጥር ሲደመር ሶስት የሆኑ ሁለት ፓተርኖች ስሩ። ጉድ እሺ። ለምሳሌ ሶስት 3 ብዬ ብጀምር ቀጣዩ ምንድን ነው የሚሆነው? ሁለት ሲባዛ ይላል ቁምተራ ቁጥር ይሄ ቁምተራ ቁጥር አንደኛ ነው። ሁለተኛ፣ ሶስተኛ፣ አራተኛ እንደዚህ ይያልን የምንጽፋቸው ቁምተራ ቁጥሮች እና አንደኛውን ጀምር ያለው አይደለ እዚህ ጋር አንደኛውን ሶስት ብዬ ጀምር ያለው እዚህ። ቀጣዩ የሚሆነው ሁለት ሲባዛ ቁምተራ ቁጥር ይላል። ቁምተራ ቁጥራችን ስንት ነች? ሁለት ሁለት ሲባዛ በሁለት ማለት ነው። አራት ከዛ ሶስት ደምሩበት ይላል፣ ሰባት። እሺ ቀጣዩ የሚሆነው ሁለት ሲባዛ ቁምተራ ቁጥር ይላል። ቁምተራ ቁጥሬ አሁን ሶስት ነው። ሁለት ሲባዛ በሶስት ስድስት፣ ሲደመር ሶስት ዘጠኝ። እሺ አሁን ደግሞ ሁለት ሲባዛ ቁምተራ ቁጥር ይላል። ቁምተራ ቁጥሬ አራት ነው። ሲባዛ በሁለት ስምንት፣ ሲደመር ሶስት 11 ይሄ ማለት ነው። በቃ እያልን ይቀጥላል። አምስተኛ ብቀጥል ኖሮ ቁም ተራ ቁጥር አምስት ነው ሲባዛ በሁለት 10 ሲደመር 3 13። ጉድ የመጨረሻ ሰባተኛ ሌላ አሃ፣ እዚህ ጋ የሆኑ ሁለት ፓተርኖች ስሩ ነው ያለን ሁለት ፓተርኖች ነው። አንድ ምሳሌ ሰጣኋቸው። አንድ ሁለት ሦስት አራት መነሻ የመቀየር ነው ሰባት፣ ብዬ በጀምር ሁለት ሲባዛ ቁም ተራ ቁጥር ሲደመር ሶስት። እሺ የፓተርናቸውን ማጠቃለያ ቁም ማጠቃለያ ሁለት ሲባዛ ቁም ተራ ቁጥር ሲደመር ሶስት። ሁለት ስሩ። በቃ ይበቃ። በቃ ሁለት ሳይሆን ሁለት ተከታታዮች እንድንሰራ ነው። ሰራን፣ ከሁለት በላይ ሰራን እንጂ ሰባተኛ ምስሎችን በመጠቀም የራሳችሁን ፓተርን ስሩና የክፍል ጓደኞቻችሁን በመጠየቅ ጓደኞቻችሁን የራሳችሁን መልስ ከምክንያት ጋር ለመምህራናችሁ አሳዩ ይላል። አሁን ይሄ ምን እንዳደርግ ነው? ምስሎችን በመጠቀም የራሳችሁን ፓተርን ስሩና ነው የሚለውና እኔ የሆነ ነገር ሰራና ነው አንድ ተማሪ በሆነ ሆኔ አልኩና ብዬ እያለ ይ ቀጥልና፣ አሁን ይሄን ጓደኛዬን እስኪ የዚህንን ፓተርን ንገረኝ አካሄዱን ብዬ እንድጠይቀው ነው። ጎነ ሶስት ክብ ካሬ፣ ጎነ ሶስት ክብ ካሬ ብሎ የሚመልስልኝ ጓደኛዬን ትክክል እንህለዋለሁ ማለት ነው። መምህር መሐመድ ነኝ። ላይክስ ሸር፣ ሰብስክራይብ ያላደረጋችሁ ተደብቃችሁ የምትመለከቱ እኔ እየደከምኩኝ እናንተ አይታችሁ ብቻ መውጣት እጅግ ይደብራል። ለጓደኞቻችሁም አጋሩ። ለዛሬ ወላጆችን እጅግ በማመስገን እሰናበታለሁ።